አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ የዩቲዩብ ሰዎች እንደምናላችሁ እንደምን ስራ ጤና ሁሉ ሰላም ነው አለውኒ አልሐምዱሊላህ ደህና ነኝ ዛሬ በዛሬው ቪዲዮ የምንመለከተው የቆርቆሮ ዋጋ ነው ለቤት ክዳን ለአጥር ለጭቃ ቤት ለቡልኬት ቤት የሚሆን እና አጥር ማጠር ላሰባችሁ በካሬው መጠን ለማጠር ስንት እንደሚፈጅባችሁ አብራራላችኋለሁ። አብዛኛችሁ ብዙም በኮሜንት እየጠየቃችሁኝ ስለሆነ የማብራራላችሁ ይሆናል። ከእናንተ የሚጠበቀውን ቪዲዮውን እስከ መጨረሻው በመመልከት የሀሳቡ ተካፋይ እንድትሆኑ በአክብሮት ጠይቃችኋለሁ። ይሁንና ቪዲዮውን ላይክ በማድረግ ይጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ እና ወቅታዊ መረጃዎችን የምለቅበት ቻናል ነው። በዚህ ቻናል ከሚያገኙት ነገሮች መሀል የግንባታ እቃዎች ሲጨምሩም ሲቀንሱም እንዲሁም ደግሞ የቤት ዋጋን የፈርኒቸር እቃዎች ዋጋ እንዲሁም ደግሞ የምንዛሬ ዋጋን የተለያዩ እቃዎችን የምናቀርብበት ቻናል ነው። ሲጨምሩም ሲቀንሱም በዚህ ቻናል የምንሰቁበት ቻናል ነው ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት አናግሩኝ። የምሰራላችሁም ነገር ካለ በኮሜንት የምታሳውቁኝ ጥሩ ነው፣ የምሰራላችሁ ይሆናል። በቀጣይ ምን እንደሚሰራላችሁ የምፈልጉም ታላችሁ አናግሩኝና የምሰራላችሁ ይሆናል። የቆርቆሮ አይነቶችን ስንመለከት አዳማ፣ ቡሻን፣ ቴስላ ወዘተ የመሳሰሉት አሉ። ብዙ አይነት የቆርቆሮ እንትኖች አሉ ማለት ነው፣ አይነቶች አሉ። በጌጅ ስንመለከት ደግሞ 32 ጌጅ አለ፣ 30 ጌጅ አለ፣ እንዲሁም 28 ጌጅ አለ፣ 35 ጌጅ አለ ማለት ነው። 35 ጌጅ ቆርቆሮ ቡሻን የሚባለው ዝቅተኛ 490 ብር እየተሸጠ እንደሚገኝ ነው የሚያመለክተው። ከፍተኛ ከፍተኛ ስንመለከት ደግሞ 550 ብር እየተሸጠ እንደሚገኝ በአሁኑ ሰዓት አይተናል ማለት ነው። ጥላ ቆርቆሮ ደግሞ 510 ብር ዝቅተኛ እየተሸጠ ነው። ከፍተኛ 600 ብር እየተሸጠ ይገኛል። ጥላ ቆርቆሮ ማለት ነው። ቆርቆሮ ብዙ አይነት ነው ስማቸው ያለው ማለት ነው። ፈረስ ቆርቆሮ ከ550 ብር እስከ 650 ብር እየተሸጠ ይገኛል። ሌሎችም ቆርቆሮ አሉ። አርዲቲ ግመል ከፍተኛ እስከ 650 ብር ነው እየተሸጡ የሚገኙት። ዝቅተኛ ስንመለከት ደግሞ 550 ብር ነው እየተሸጠ የሚገኙ ማለት ነው። ሌላው 32 ጌች ቆርቆሮን ስንመለከት በብሉኬት ቤት መጠቀም ለምትፈልጉ ነገር ግን አብዛኛቹ። አብዛኛዎቹ የሚጠቀሙት 35 ጌጅ ነው ማለት ነው። 35 ጌጅ ለሁሉም የሚሆን ቆርቆሮ ነው። ለአጥር፣ ለጣራ እንዲሁም ለጭቃ ቤትም ለሁሉም የሚሆነው ነው ማለት ነው። ቃልቲ ቆርቆሮን ከፍተኛ 800 ብር እየተሸጠ ይገኛል። ዝቅተኛ ደግሞ 750 ብር እየተሸጠ ነው የሚገኘው ማለት ነው። በአሁኑ ሰዓት አርቲ ቆርቆሮ ደግሞ ከ800 ብር እስከ 850 ብር እየተሸጠ ይገኛል። ግመል ቆርቆሮ ከ900 ብር ይቅርታ፣ ግመል ቆርቆሮ ደግሞ ከ700 ብር እስከ 800 ብር እየተሸጠ እንደሚገኝ ነው ማለት ነው የሚያመለክተው። ሌላው አዳማ ቆርቆሮን ስንመለከት 32 ጌጅ ከ780 ብር እስከ 850 ብር እየተሸጠ እንደሚገኝ ነው የሚያመለክተው። ለብሎኬት ቤቶች እነዚህን ይመረጣሉ ማለት ነው። ሌላኛው 30 ጌጅ ቆርቆሮ ነው። 30 ጌጅ ቆርቆሮ ከ32 ጌጅ ቆርቆሮ በውፍረትም በዋጋም ደረጃ ከፍተኛ ነው ማለት ነው። ጥራትም ያለው ነው። በጣም ወፍሩና ዋጋውም ከፍ ይላል ማለት ነው። አዲቲ ቆርቆሮ ከ900 ብር እስከ 950 ብር እየተሸጠ ይገኛል። አርቲ ከቆር አርቲ ቆርቆሮ ከ900 ብር እስከ 950 ብር እየተሸጠ ይገኛል። ይሄን ማለት ነው። ግመል ስንመለከት ግመል ቆርቆሮ ከ900 ብር እስከ 950 ብር እየተሸጠ ይገኛል። ይህም ልክ እንደ ሌሎቹ ማለት ነው። አዳማ ቆርቆሮን ስንመለከት ከ900 ብር እስከ 950 ብር እየተሸጠ እንደሚገኝ ነው የሚያመለክተው። ሌላው ቆርቆሮ 28 ጌጅ ቆርቆሮ ነው ማለት ነው። 28 ጌጅ ቆርቆሮ ከሁሉም ቆርቆሮዎች በጣም ወፍራሙ ቆርቆሮ ነው ማለት ነው። ለምሳሌ ቃሊቲን ስንመለከት ቃሊቲ ቆርቆሮ ዝቅተኛ አንድ ሺ ብር ነው ከፍተኛ 1200 ብር ነው የተሸጠ የሚገኘው። አርዲቲ ቆርቆሮ ዝቅተኛ 1000 ብር ይሄም ከፍተኛ አንድ ሺ ሁለት መቶ ብር እንደ ቃልቲው ማለት ነው አንድ አይነት ነው። ግመልንም ስንመለከተው ከአንድ ሺ እስከ አንድ ሺ ሁለት መቶ ብር እየተሸጠ እንደሚገኘው የሚያመለክተው። አዳማንም ስንመለከት ከአንድ ሺ እስከ አንድ ሺ ሁለት መቶ ብር እየተሸጠ ይገኛል ማለት ነው። እንግዲህ ለዛሬ አስኩላችሁ የቆርቆሮ ዋጋን ይህን ይመስላል። አጥር ማጠር ላሰባችሁ ደግሞ ለአጥር ምን ያክል ይፈጃል ለአጥር ምን ያክል ይፈጃል ምን ያክል ስቆርቆሮ ያስፈልገናል የሚለውን የምነግራችሁ ነው የሚሆነው ማለት ነው። ለ200 ካሬ ከ80 ቆርቆሮ እስከ 95 ቆርቆሮ ያስፈልገዋል ማለት ነው። እንዲሁም ለ195 ካሬም ከሰማንያ እስከ ዘጠና ቆርቆሮ ያስፈልገዋል ማለት ነው። ሌላው ለ300 ደግሞ ከ90 እስከ 110 ቆርቆሮ ሊያስፈልግ ይችላል ማለት ነው። 250 ካሬ ያላችሁ ደግሞ 250 ካሬ እንግዲህ የሚያስፈልገው የቆርቆሮ ብዛት እስከ መቶ ቆርቆሮ ከ90 እስከመቶ ቆርቆሮ ቆርቆሮ እስከ 130 የሚፈጅበት አለ ማለት ነው። 300 ካሬ ሲሆን እስከ 100 እስከ 130 ድረስ ይፈጃል ማለት ነው። የዚህም ዋጋ እንግዲህ ቆርቆሮዎችን ለአጥር የሚሆነውን ቆርቆሮ መርጣችሁ ድምሩን ማወቅ ነው ማለት ነው። የዛን ቆርቆሮ ለሱ የሚሆነውን መርጣችሁ ለአጥር የሚሆን አለ ለብቻ እንዲሁም ወፍራም ቆርቆሮ አለ። ወፍራም ቆርቆሮ እንኳን ለአጥር ባትጠቀሙት ጥሩ ነው። አጥር መቀየራችሁ ስለማይቀር ለአጥር የሚሆነውን ቆርቆሮ መርጣችሁ ተጠቅማችሁ የእሱን ዋጋ ደምራችሁ። ለምሳሌ ለአጥር የሚሆነውን ቆርቆሮ እንግዲህ ስንመለከተው 35 ጌጅን ብንመለከተው እንኳን ዝቅተኛ እንደነገርኳችሁ 490 ብር ነው። ከፍተኛ ደግሞ እስከ 510 ብር ነው። 510 ብር እንዲሁም እስከ 550 ብር ነው የሚፈጀው ማለት ነው። የዚህም ዋጋ ደምራችሁ ሁሉንም ባንድ ማወቅ ትችላላችሁ ማለት ነው። በቀጣይ የቤት ጂፕሰም ዋጋ ጂፕሰም በክላስ ስንት ይፈጃል ወይም ደግሞ ለሰማንያ ቆርቆሮ ለመቶ ቆርቆሮ ስንት ያስፈልገናል የሚለውን የግርፍ እንዲሁም ደግሞ ቤት መስራት ላሰባችሁ የምሰራላችሁ ነው የሚሆነው ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እኔ ከውዱ ልሰናበታችሁ። ወሬ ያላብዛባችሁ። ይቅርታ አፌ ትንሽ ስር ነበርና ነው ይቅርታ ጠይቃለሁ። ለዛም እናም የተሳሳኩን ነገር ካለም በኮሜንት ብታርሙን ደስ ይለኛል። ዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እኔ ከወዲሁ ሰናበታችሁ። ባይ ባይ